ነው። አበሻ ቀሚስ ለበርሽ በዚህ ወረርሽ ብለ የምታገነፋው ግንፋታ ማለት ነው። ቹቹ አማራነ ከአህያ ጋር ይተኛል ሲል አንቺ ደደብ የታባሽ ነበርሽ ሬሳ የጠነባሽ ከሉሲ ከአጥንት ጋር የሚጣላ የሉሲን አጥንት የሰደበበትን ላኩላቸው በክት የአፊሽታ ለንደን ነግረውኛል። አያስጸጋም ምድጃፍ ክብር የሌለው ሰው ነው። እራሱን ሲያዋርድ የሚውል ሰው ሰደበኝ ብለሽ እኔ ለሞጣ ልናደዳ? እንደኔ የሚሰድበው የለም። ሮማን ተሰማ የምትባል ደሞ የሞጣን ሚዲያ እናዘጋ። ሉሲ አጥንት ብሎ የሚሳደብ ሰው ጉራጌን ሰደበ ብላችሁ ለምን ትናደዳላችሁ? ታውት እኔን ይስደበኝ። ተስፋ ሮማን ማነች? እንግሊዟ የምትነግድባቸው ይች በአስራ አምስት ዶላር ፓውንድ ስደተኞች የሚያደርጓት የወንድ ሚስቶችን ቅዳሜና እሁድ ከዓርብ ማታ ጀምሮ ጥላችሁ ነው እምቢ ካለ ፍችው እያለች ጥሩ ጥሩ ዕቃ ያለውን እየመረጠች የወንድ ሚስቶች እያስደረገች ሮማን ተሰማ ዛሬ አሁን ባለትዳሮችን አፋታለች። ይቺ ወራዳ ባለጌ ናት። እንግዲህ በቤተክርስቲያን ውስጥ በአማራ ውስጥ ተደብቃ ምትዘርፍ ሮማን ነኝ የምናድድ ብናደድ አስራ አንድ ዓመት ሚዲያ ተጠቅሜ በአምሳ ዓመቴ አንድ ሽበት እዚ ላይ አታይ። አንድ ሽበት እኔ ልናደድ? ልክ ልክሽና ግሬሽ ፈታውን ፈልግ ጨፍራለሁ፣ ፈልግ ዘምራለሁ። እኔ ሮማን ለእናንተ ጅል፣ የጅል ቋጠሮ የነገርኳችሁን ሁሉ የምታምኑ ምንድን ናችሁ እናንተ? እኔ አካውንታንቲንግ አካውንታንቲንግ ይሄ ስንት ሸረቁ የኖር መሆን አለበት እንዴ? አካውንታንቲንግ አይባልም። ረመድሃን ያለ ነግሬያችሁ ነበርኩ። ይሄ ስምንተኛ ጨም አልደረስ አካውንታንቲንግ አካውንታንት ልኮ አካውንቲንግ ልልኮ አካውንታንቲንግ ተመልከቱ። እንግሊዘኛው ሰዋሰው ተቀይሯል ማለት ነው። በኦሮሞች እና በአንዳንዶች አካውንታንቲንግ እባካችሁ አትምጡ፣ አይመጥናችሁም። ይሄ ሚዲያ በጣም ከባድ ነው፣ አይመጥናችሁም? ወንድማችን ዮሐንስ ሰላም። ጆን ጆን ስ ደግሞ አንተ እኮ ራስክን ዝም ብለህ ምንሊክ እኮ ታግለው እኮ ነፃ ውጥተዋል። አሁን እኮ ባርነት መሸከም ነው። ጆን ትለኛ ነው፣ ዮሐንስ ነው ስም። አይደለም የተወለድኩት የራስህ ጉዳይ። ኢትዮጵያ ባትወልድ ዮሐንስ ብለናል። ኢትዮጵያዊ አይደለም ሀፋፍ ነው፣ ክልስ ነው ሀፋፍ ነው። ምንድን ነው ምንድን ነው? አባት ሀፍ ብራዚል ነው፣ ሀፍ ነው ኢትዮጵያ ነው። ብራዚል ነው አባት። ተው እንጂ እና እናና አልቤርቶ ምናምን አይመችም። ጆን እኮ እዚህ አካባቢ የለም። ብራዚል ብራዚል ጆን ጆን በጣም ላይክ አንቶኒ እና ጆን ብዙ ስም ያለው አንቶኒ እና ጆን ነው። ብራዚል አንቶኒ ነው ለማለት ነው። አንቶኒ ጆን አለ ግን ጃን